በዚህ ቪዲዮ ሁሉም ወንድ በፍቅር የሚወዱት የሴት ልጅ ባህሪያትን እንመለከታለን። ምናልባት ለሁላችሁም ጥያቄ ሊፈጥርባችሁ ይችላል። እንዴት ነው ሁሉም ወንዶች ይህን ባህሪ ያላትን ሴት መውደድ የምትችለው? ብላችሁ ልትጠይቁ ትችላላችሁ። ነገር ግን በዚህ ቪዲዮ መልስ ታገኛላችሁ። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ሴቶች እነዚህን የምንመለከታቸውን ባህሪያቶች ካሉች ወንዶች በጣም ነው የሚወዱት። በተለይ ደግሞ ፍቅረኛቸው ላይ እነዚህን አሁን የምንመለከታቸውን ባህሪያቶች ካዩ ምን አለ ምስቴ ብትሆን በቃ ምስቴ መሆን አለባት ብለው የሚመኙሽ ሴት መሆን አለብሽ። ይሄን ደግሞ እንዴት ነው ማድረግ የምትችይው? አስተዋይ ሴት እና እነዚህን አሁን የምንመለከታቸውን ነገሮች ተግባር ላይ ማዋል ስትችይ በተለይ እንግዲህ ብዙ ሴቶች አንድ ወንድ ቶሎ እንዲያገባሽ የምትፈልጊባቸው ብዙ ምክንያቶች ሊኖሩ ይችላሉ። በተለይ የጊዜ ጉዳይ ሊሆን ይችላል፣ የእድሜ ጉዳይ ሊሆን ይችላል። ከነዚያ አንጻር በቃ የምትቀርቢ ወንድ ቶሎ እንዲያገባሽ ትፈልጊያለሽ። ነገር ግን አሁኑን አግሚ አግኝ ብሎ እንዲጠይቅሽ የምታደርጊባቸው ዘዴዎች አሉ። ምክንያቱም አንዳንድ ወንዶች ቶሎ ወደ ትዳር መግባት እንደ አለርጂ ስለሚሆንባቸው ማለት ነው መሰብሰብ እንደ በቃ እንደ መሸነፍ አድርገው ሊያስቡት ስለሚችሉ፣ ስለዚህ እነዚህ አራት መለከታቸው ባህሪያቶች ካዳበርሽ ወንድ ልጅ በቃ ከአንቺ ጋር ለመሆን እድሜ ልኩን ከአንቺ ጋር ለማሳለፍ ይፈልጋል ተብሎ ይታሰባል። ነገር ግን ከነዚህ ከምንጠቅሳቸው ባህሪያቶች መካከል ባይኖረው እንኳን ወደ መደምደሙ ቸኩለሽ መሄድ አስፈላጊ አይደለም። ምክንያቱም እንደየመልካችን እንደየፊታችን፣ ሁላችን የራሳችን የምንለው የምናንጸባርቀው ባህሪያቶች ስላሉ፣ ስለዚህ በማስተዋል ብቻልሽ እነዚህን የምንመለከታቸውን ባህሪያቶች ብታዳበሪ በጣም የተሻለ ይሆናል። ብዙ ጥናቶች የሚስማሙበት በተለይ ደግሞ ሴት ልጆች ቢኖራቸው ተብሎ የሚታሰቡ በተለይ በወንድ ልጅ እንዲፈለጉ ወይም ደግሞ ወንዶች ከነርሱ ጋር ጊዜን እንዲያሳልፉ ወይም የራሳቸውን እንዲያደርጓቸው ብለው የሚያስቡት እና የሚያስቀምጡት ነገር አለ። ይህ የመጀመሪያው ባህሪ ምንድን ነው? በራስ መተማመን ያላት ሴት መሆን በጣም አስፈላጊ ነው። ስለዚህ በራስሽ የምትተማመኝ ሴት መሆን አለብሽ። ይሄ በራስ መተማመን ስንል ታዲያ በራስሽ የቆምሽ ማንም እንደፈለገ መጥቶ የማይነዳሽ የማይገፋሽ፣ በማንነትሽ የማይንቅሽ ሴት አይነት ስብዕናን የገነባሽ ሴት ስትሆኝ ወንዶች በጣም የሚፈልጉት ባህሪ ነው። በተለይ ደግሞ ሰልፍ ኮንፊደንስ። ይህን ይሄ ስልሽ ታዲያ በጣም አንዳንድ ሴቶች ደግሞ በወንዶች ዘንድ የምትታሙት ምንድን ነው? የሆነ ኦቨር ኮንፊደንት የሆነ በቃ አንተ አታስፈልገኝም የማለት የአበሻ ወንድ ደግሞ ፍቅር ያውቃል፣ እንዲ ወንድ ከሞላለት ምን ይፈልጋል ብሎ በቃ አለ ማጋነን ከኦቨር ኮንፊደንስ የሚባሉ አመለካከቶችን ራስሽ ላይ ማስወገድ አለብሽ። በራስ መተማመን ስነ በቃ ሙሉ የሆንሽ ሴት፣ ለነገ የምታስብ የራስሽ እቅድ ያለሽ የሆነ ሰው ወደ ህይወትሽ ሲመጣ ከዚያ ሰው ጋር መቀጠል የምትችል ሴት መሆንሽ። ነገር ግን የሚመጣው ሰው በህይወትሽ ላይ ምንም አይነት ኔጌቲቭ የሆነ ጉዳት እንደማያደርስ ጠንቃቃ የምትሆን ሴት ከሆንሽ፣ ሰልፍ ኮንፊደንት የሆንሽ ሴት ከሆንሽ፣ ወንዶች ይህን ባህሪ ያላትን ሴት በጣም ነው የሚፈልጉት። ምክንያቱም ብዙ ሴቶች ሲደክሙ ከሆነ ጊዜ በኋላ ደግሞ እጅ ሲሰጡ ሲደክሙ፣ ከዛ በኋላ ወደ ማዘን ወደ መተከዝ፣ አንድ ወንድ ወደ ህይወታቸው መጥቶ ከዛ በኋላ መልሶ ሴት ማዘን ዲፕረስ የመሆን አይነት ስሜት ስለሚያጠቃቸው ብዙ ሴቶች በዚህ አይነት ጉዳት ውስጥ እያለፉ ያሉ ሴት እህቶቼ አላቸው። ስለዚህ አስቀድመሽ ማዳበር ያለብሽ ባህሪ ነው ብዬ የማስበው በራስ መተማመን ያላት ሴት መሆን አለብሽ። በቃ በራስሽ የቆምሽ ሴት መሆን አለብሽ። ይህን ስልሽ ታዲያ በጣም የተጋነነ በቃ በጣም ኦቨር የሆነ ኮንፊደንስ ሳይሆን በቃ በልክ፣ አይደለ? ሁሉ ነገር ልክ አለው አይደለ የሚባለው በልክ የሆነ በራስ መተማመንን ብታዳብሪ፣ ወንድ ልጅ ምን አለ ከዚች ሴት ጋር ምናለ ከዚች ልጅ ጋር ህይወቴን በሙሉ ባሳለፍ ብሎ የሚመኙ ሴት ትሆኛለሽ። ኑሮ በራሱ የራሱ የሆነ ውጣ ውረዶች አሉት አይደለ ከባድ ነው። አንድ አንዴ ካልተጋፈጥ ነው በእርግጥ ቻሌንጅ ውስጥ ልንገባ እንችላለን። እንደገና ደግሞ ከዚህ ጋር ተጨምሮ ከባድ የሆነች ሴት ወደ ወንዶች ስትጨመር የሚመጣውን ነገር ተመልከቱ። ጭንቀቱ መጨመሩ አይቀርም አይደለም። ስለዚህ በተቻለሽ መጠን ተጫዋች ሴት መሆን አለብሽ። ተጫዋች ስለሽ ተግባቢ የሆነች ሴት መሆን አለብሽ። ምክንያቱም እኛ ወንዶች ተጫዋች የሆነች ተግባቢ የሆነች ሴት በጣም ትስበናለች፣ ተማድርገናለች ከሷ ጋር ጊዜ ማሳለፍ እንፈልጋለን። በቃ ይቺ ሴት ምን ታደርገናለች ከጭንቀታችን ግራ ከገባ ነገር ለታ ማሳርፈን ትችላለች ብለን እናስባለን። ስለዚህ ከወንድ ልጅ ጋር ስትሆኑ መዛት፣ መጫወት፣ መደሰት ከዛም አልፎ ደግሞ መጽናናት ትችላላችሁ። ወንዶች አንቺ ጋራ መሆኑን ይፈልጋሉ። ይሄ ስለሽታ ጨዋታ፣ የሕፃናት ጨዋታ ማለቴም አይደለም። እንግዲህ ጥሩና ተግባቢ የሆንሽ ሴት መሆን አለብሽ። ምክንያቱም ወንዱ እዛ ስራ ውሎ መጥቶ አንቺ ጋርም ሲመጣ እንደገና ሌላ ስራ መፍጠሩ ይለት ከሆነ እዛ በሀሳብ ተወጥሮ አንቺ ጋርም ሲመጣ እንደገና ሌላ ሀሳብ ውስጥ የሚገባ ከሆነ ይጨነቃል ማለት ነው። መቼም የሁሉም ሰው ምኞት ምንድን ነው? ሁሉም ነገር ሰላም እንዲሆን እንፈልጋለን አይደለ? በተለይ ደግሞ ጭቅጭቅ የበዛበት ቤት ወይም ደግሞ የፍቅር ግንኙነት ሲኖር ደስ አይልም፣ የምንፈልገው አይነት ሰላምን አናውቅም። ስለዚህ ከአንቺ ጋራ መሆን እንዲፈልግ ወይም ደግሞ ከአንቺ ጋራ ሲሆን በእነዚህ ነገሮች ሁሉ እንዲረሳ ማድረግ አለብሽ ማለት ነው። ይህን ነገሮች እንዲረሳ ደግሞ ከአንቺ ምንድን ነው የሚጠበቀው? ተጫዋች የሆንሽ ተግባቢ የሆንሽ ሴት እንጂ እርሱን የሆነ ስትረስ ውስጥ የምታስገቢ ሴት መሆን የለብሽ። ምክንያቱም በዚህ አይነት ነገር ውስጥ የምታስገቢ ሆነ ይጨናነቃል። መጨናነቅ ደግሞ በሁለታችሁም ሳይል ሊፈጠር ይችላል። ስለዚህ በተቻለ መጠን ተጨናንቆ እንኳን ቢሆን ሰበብ ፈጥረሽ ጭንቀቱን እንዲረሳው ማድረግ ትቻለሽ። ይህን ስታደርጊ ታዲያ በህይወቱ ውስጥ የገጠሙትን ነገሮች ወይም ደግሞ ቻሌንጆች ሊሆን ይችላል እንደሚያልፉ እርሱ ከአንቺ ጋር በመሆኑ ደስታ እንዲሰማው ልትነግሪው ይገባል ማለት ነው። ታዲያ የሆነ ቀድስ ያወራሽ በቃ አንተ እንደዚህ አይነት ይባላል እንደ ምናምን እያልሽ ሊያወራሽ የሚፈልገውን ነገሮች ሁሉ ማቋረጥ የለብሽ ማለት ነው። ምክንያቱ አንቺ ጋር ሲመጣ የሆነ ሪሊፍ ሊያገኝ ነው የሚመጣው። ስለዚህ ያን ሪሊፍ ወይም ደግሞ ያን እፎይታ ከአንቺ ጋር የሚያገኝ ከሆነ ሁሉ ጊዜ ከሚፈጠሩት የህይወት ቻሌንጆች ውስጥ እየሸሸ ወደ አንቺ ይመጣል። ተጫዋችነትሽን፣ መግባባትሽን ይመለከተውና ስለዚህ ከአንቺ ጋራ መሆንን ይፈልጋል። ስለዚህ ቶሎ ሊያገባሽ ይፈልጋል። ከአንቺ ጋራ ረጅም ሰዓታትን ማሳ ያሳለፈ ይፈልጋ። ታዲያ ፍቅር ደግሞ እንዴት ነው? በሂደት እያደገ ለሚመጣው ጭን በአንድ ቀን ሞት ሁልሽ እንደዚህ ሆን ሁልሽ የሚሉት ጊዜያዊ ስሜት ሊሆን ነገራችን አይቶ የሚቀርቡ ሊሆን ይችላል። ነገር ግን ፍቅር በሂደት በመተዋወቅ እንደ አሁን እንዳልኩሽ በመግባባት በራስ መተማመንሽን ከፍ እያደረግሽ ስትይኝ በሁለታችሁ መሃል ያለው ግንኙነት ያለው ሬሌሽን ያማረ ሲሆን የእናንተን የፍቅር ግንኙነት ማሳመር ትችላላችሁ። ስለዚህ እህቴ የምመክርሽ ከአንቺ ጋራ ሲሆን በቃ የሆነ ፕሮጀክት ወይም ነው ስራ እንዳይሆንበት ማድረግ አለብሽ። ምክንያቱም አንቺ ጋራ እንዲመጣ ጓጓት አለበት። በተለይ በስልክ እንኳን ስታወሩት የበለጠ ስለ አንቺ ለማወቅ እንዲጓጓ የአንቺ ጥሩነትሽን መልካምነትሽን የበለጠ ጎልቶ እንዲመለከተው ማድረግ ነው ያለብሽ፣ እንጂ በተለይ ከምትወጂ ወንድ ጋር በቃ እያንዳንዱ ንግግር እየነቀሽ እያወጣ የምትነቅሬ ከሆነ የበለጠ ስትረስ ውስጥ ይገባል። ነገር ግን እርሱ ከአንቺ ጋራ ሲሆን የምትጫወቼ ከሆነ ፈገግ የምትይለት ከሆነ ደስ ደስ የሚል ቃላቶችን የምትለዋወጡ ከሆነ ረጅም ሰዓታትን አብራችሁ የምታሳልፉ ከሆነ ሰላም ይሰማዋል። ጥሩ ኮንዲሲቭ ኤንቫይሮንመንት ወይም ደግሞ የተመቻቸ አይነት አካባቢ አየር ይሰማዋል። ከአንቺ ጋራ ሲሆን ብዙ ነገሮቹ እንደሚረሳ ይገነዘባል። ማለት ይሄ ትንሽ ታዲያ የግድ አንቺ ጆኪንግ ወይም ደግሞ ቀልድ ማወቅ አለብሽ ማለት አለ አስገዳጅ አይደለም። ገብቶሻል አይደለ? በቃ እያንዳንዱ ነገሮች ቁም ነገር ያለበት ጥሩ የሆነ በተለይ በተለይ ደግሞ እርሱን በሂደት እያወቅሽ ስትሄጂ ምን ያስደስተዋል፣ ምን አያስደስተው፣ ምን ሲያስከፋዋል የሚሉ ነገሮችን በትክክል የመለየት ነው። ይሄ ደግሞ እስኪ ዴቨሎፕመንት የምንለው ነው ማለት ነው። በአጭሩ ተግባቢ የሆነች ሴት ከሆንሽ፣ ይሄ ባህሪ የምትፈልጊ ወንድ ቶሎ እንዲያገባሽ፣ የራሱ እንዲያደርግሽ፣ እድሜ ዘመኑ ላንቺ እንዲሰጥ የምታደርጊበት ባህሪ ስለሆነ ልታዳብሩ የሚገባ ጉዳይ ነው። በቻልሽው መጠን አብራችሁ ስትሆኑ ደስታን የምትፈጥሪ ሴት ከሆንሽ ወንድ ልጅ ሁሌም ከአንቺ ጋር መሆንን ይፈልጋል። ይህም ብቻ ሳይሆን ሁሉ ወደ ራሱ ሊጠቀልልሽ ሊወስድሽ ጥረትን ያደርጋል። ግን ደግሞ እርሱ ጎትጉቶች፣ ለምሳሌ ሞተሩ አልነሳም ብሎ አስቸግሮ በኋላ ላይ እንደሚነሳ አይነት መኪና ልትሆኝበት አይገባበት። የተመቻቸ ከባቢ አየርን ፍጠሪ ለራስሽም ደስተኛ መቼም ደስታ ይጋባል። አይደለም ምንለው እንደ ሁላችን የምነስማማበት ጉዳይ ነው። ስለዚህ የአንቺ ደስታ እርሱም ጋር እንዲጋባ ማድረግ መቻል አለብሽ። በእርግጥ ብዙ ቻሌንጆች አሉ። የህይወት ውጣ ውረዶችን ልገልጽልሽ አይደለም፣ የአንቺን ባክግራውንድ ልነግርሽ አይደለም። ነገር ግን እነዚያ ሁሉ ውስጥ ወጥተሽ ግን በተቻለ መጠን ደስተኛ ሆነች ለመታየት መሞከር ሌላው እንግዲህ ማዳበር ያለብሽ ባህሪ ብለን የምናስበው ሳቢ ወይም ደግሞ ንቁ የሆንሽ ሴት መሆን አለብሽ በእርግጥ እንደምትወጂ እንደምትፈልጊው በአይንሽ ሊሆን ይችላል በንግግርሽ ሊሆን ይችላል በሰውነት አካላቶችሽ ሊሆን ይችላል መግለጥ ትችላለሽ ሳቢ መሆን በጣም አስፈላጊ ነገር ስለሆነ በተቻለ መጠን ያለሽን የፊት ገጽታ ላይ ደስ የሚሉ ነገሮች መጠቀም በኔቸርም ሊሆን ይችላል በተፈጥሮ ሊሆን ይችላል ንጽህናዋን የምትጠብቅ ሁላችንም ማንም ጥሩ ነገር ሲያይ የሆነ የሚመኘው ነገር አለ አይደለም የሆነ የቆሻሻ የሆነ ደስ የማይል ነገር ሰው ላይ ስንመለ ስንመለከት ከዚያ ሰው ጋር የፍቅር ግንኙነት ይቅርና ሰላምታ እንኳን መለዋወጥ ሊከብደን ይችላል። ስለዚህ አጋጣሚዎች ሁሉ ባገኘሽ መንገድ ወይም ደግሞ ባገኘሽበት ሁኔታ ሁሉ ጣቢ የሆንሽ ሴት መሆን አለብሽ። ጥሩ የሆነ አለባበስ መልበስ፣ ጥሩ የሆነ መዓዛ ያለው ዲዮድራንት ሊሆን ይችላል፣ ሽቱ ሊሆን ይችላል። ጥሩ ሳሙና በመጠቀም መዓዛሽን ማራኪ ማድረግ ትቻለሽ። ስለዚህ በተቻለ መጠን ሳቢ ለመሆን መሞከር አለብሽ ምክንያቱም ያ የሚመጣ ወንድ ወደ ህይወትሽ እንዲመጣ ከዚያ በኋላ ደግሞ መጥቶ መሄድ ሳይሆን እንዲቆይ ማድረግ የምትችሉ ሳቢ መሆን ስትችል ብቻ ነው ማለት ምክንያቱም እኛ ወንዶ ብዙ ጊዜ የምንማረክ በማየት ስለሆነ አይናችን ብዙ ጊዜ ለፍቅር የተጋለጸ ነው ይባላል ምክንያቱም በተቻለ መጠን ሳቢ ቶ ይገባል ማለት ነው በእርግጥ ብዙ ጊዜ ሴቶች ላይ የሚንጸባረቅ ነገር ቢሆኑ እኛ ወንዶ አምራለሁ ወይ ቁመቴ ያስደስታታል ወይ ንግግሬን ትወደዋለች ወይ ብለን የምንጨነቅ ብዙ ወንዶች አለ አንቺ ደግሞ እነዚህን ነገሮቻችንን ወይም ደግሞ እነዚህን የወንድ ልጅን ባህሪያቶች ወስደሽ በቃ እሱ እንዳለውና ልዩ ፍጥረት እንደሆነ ብትነግሪው በቃ አንተ ጥሩ ቁመናን ያለ ጥሩ አቋም፣ ንግግር ደስ ይለኛል፣ ከነርህ ይማርከኛል የምትዩ ከሆነ በቃ በምድር ላይ እንደርሱ ያለ ወንድ የሌለ የሚመስለው ድረስ ደስ ይለዋል። በቃ ደስታ ይሰማዋል። በቃ ከአንቺ ጋራ መሆንን ይፈልጋል። ዘመኑን በሙሉ ከአንቺ ጋራ ማሳለፍን ይፈልጋል። ኢቭን ሊያገባሽም ፕሮፖዝ ሊያደርግሽ ይችላል ማለት። ስለዚህ በተቻለ መጠን ሳቢ መሆንን ስለዚህ በተቻለሽ መጠን ማዳበር ያለብሽ ሌላኛው ባህሪ ደግሞ የምታስብለት ሴት መሆን አለብሽ። ምክንያቱም የምታስብለትን ሴት ወንድ ልጅ በጣም ይፈልጋል። ምክንያቱም ምን ያደርግ ይሁን ምን ለብስ ሲሆን አሉ አይደለ፣ ጥሩ ጥሩ ነገሮችን የምትመኝለት፣ የምታስብለት ሴት ከሆን ወንድ ልጅ ከአንቺ ጋራ መሆንን ይፈልጋል። መወደድ እንደሚያስደስት ሁሉ ደግሞ ለሆነ ወንድ ልጅ ደግሞ የምታስብለት ከሆነ ዳታ ባስፈለገ ሳትን ያለውን ቀብለሽ ስትንከባከብ በቃ በተቻለ መጠን ከአንቺ ጋራ ሲሆን ሪሊፍ እንዲሰሙ ደስ እንዲለው የምታደርጊ ከሆነ እመኝን ወንድ ልጅ ሁሉ ሊያገባሽ ወይም ደግሞ ፕሮፖዝ ሊያደርግሽ ይቸኩላል። ምክንያቱም ብዙ ውጥንቅት በሞላበት ዓለም ውስጥ ሰላሙን የሚያገኘው ሪሊፍ ደስታውን የሚያገኘው ካንቺ ጋራ ስለሆነ በቃ ካንቺ ጋራ ጊዜው ማሳለፍ ይፈልጋል። ስለዚህ መልካም ነገር ማን ይታለ የምታስቢለት ሴትን ካገኘ ወንድ ልጅ ከርሷ የትም ነቅንቃይ። ስለዚህ በተቻለሽ መጠን የምታስቢለት ሴት መሆን አለብሽ ማለት ነው። ይህን ስልሽ ግን አስመሳይ ወንዶች የሉ ማለት አይደለም። ይህ የምታደርጊው ታዲያ ጥንቃቄ በተሞላበት መንገድ መሆን አለብሽ ምክንያቱም ለሕይወትሽ የምትወሰኙ አንድ ውሳኔ ነው ያውም ከዛ ወንድ ጋር ለመንሽን ለመጨረስ ታስቢ ከሆነ እነዚህን ኳሊቲ ለራስ ራስሽ ላይ በመስራት መዘጋጀት አለብሽ ማለት ነው። ምክንያቱም ከዛ በኋላ ስት የምታደርጊያቸው የምትፈትኙ ብዙ ፈተናዎች ሊኖሩ ይችላሉ። ምክንያቱም ሁላችንም እንዲሁ ዘለን አይደለም አይደለም፣ ትዳር ውስጥ የምንገባው መተያየት አለ፣ መጠናናት አለ፣ እርስ በርስ መተዋወቅ አለ። ግን ይሄኛው ባህሪ ራስሽ ላይ መስራት ያለብሽ ባህሪ ስለሆነ ነው በዛሬ ቪዲዮ ይህን ሀሳብ ያቀረብኩላቸው አንድ ወንድ ልጅ እንደሚወደኝ እንዴት ላውቅ እችላለሁ? የሚለውን ሐሳብ በዛሬ ቪዲዮ የምንዳስስ ይሆናል። በተለይ ሴቶቻችን ይህን ነገር በትኩረት ብታደምጡ ትጠቀሙበታላችሁ። ማንኛውንም ሰው በትክክል የሚሰማው ማወቅ ለመረዳት አስቸጋሪ ነው። ምክንያቱም እንደየጸባያችን፣ እንደየመልካችን ሁላችን የተለያየ አይነት ባህሪን ስለምናንጸባርቅ፣ በተለይ ደግሞ ወደ የፍቅር ግንኙነት ስሜቶች ስንመጣ እጅጉን እነዚህ ነገሮች ሊወሳሰቡ ይችላሉ። በተለይ ወንድ ልጅ ደግሞ ወደ ህይወትሽ ሲመጣ ምን ይዞ ነው ወደ ህይወትሽ እየመጣ ያለው? ከአንቺ ጋራ ለመሆን ይፈልጋል ወይስ ደግሞ ሌላ ዓላማ ይዞ ነው ወደ ህይወትሽ የሚመጣ? ወይም ደግሞ ካንቺ የሆነ ነገር ተጠቅሞ ጥሎሽ ሊሄድ ነው የሚመጣው? የእውነት ያፈቅረሻል ወይ? የሚሉትን ሐሳቦች በዛሬ ቪዲዮ የምንዳስስ ሲሆን በተለይ ወንድ ልጅ ደግሞ ወደ ህይወትሽ ሲመጣ ምን ይዞ ነው ወደ ህይወትሽ እየመጣ ያለው? ከአንቺ ጋር ለመሆን ይፈልጋል ወይስ ደግሞ ሌላ ዓላማ ይዞ ነው ወደ ህይወትሽ የሚመጣው? ወይም ደግሞ ከአንቺ የሆነ ነገር ተጠቅሞ ጥሎሽ ሊሄድ ነው የሚመጣው? የእውነት ያፈቅርሻል ወይ የሚሉትን ሐሳቦች በዛሬ ቪዲዮ የምንዳስስ አሁን የምንመለከታቸው ነጥቦች በተለይ ወንድ ልጅ የእውነት ካፈቀረሽ ብቻ ስን የእውነት ካፈቀረሽ ብቻ የሚያደርጋቸውን ነገሮች የምናይ ይሆናል በትክክል ይሄ ወንድ ልጅ እንደሚያፈቅርሽ የምታረጋግጭባቸውን ነጥቦች ያሳስብሻለሁ ምክንያቱም የእውነት የሚያፈቅርሽ ወንድ ምን እንደሚመስል ምን እንደሚያደርግ ምን እንደሚሰራ በምን አይነት ሂደቶች እንደሚያልፍ የምታውቂበት ቪዲዮ ስለሆነ አንዳንድ ጊዜ በህይወታችን ውስጥ ትልቅ ትርጉም የምንሰጣቸው ነገሮች በዚህ ግባ የማይባሉ ትናንሽ የሆኑ ነገሮች ናቸው። በተለይ ደግሞ የሚያፈቅርሽ ወንድ እነዚህ ነገሮች ላይ ትኩረትን ያደርጋል ወይም ደግሞ አስተውሎ ይከታተሏል የሚያስደስትሽን ትልቅ የሚሆን ትናንሽ ነገሮችን እያንዳንዱን ፖይንቶች ይከታተላቸዋል። አንቺን እንዴት ወደ ራሱ የሚስብበትን መንገድ ያበጅበታል ማለት ነው። ይሄን ሲያደርግ ታዲያ አንቺም ሳታውቂው በዚህ ወንድ ልጅ የመሳብን ስሜት ማንጸባረቅ ትጀምሪያለሽ። ታዲያ እነዚህ የሚያደርጋቸው ትናንሽ የሆኑ ነገሮች ቫሊዩ እያሰጠው ይመጣል ማለት ነው። ከ ከአንቺ እንበልና ጠዋት ከእንቅልፍሽ ስትነሺ ወንድ በመጀመሪያ የምታዩ የአንቺን ስልክ ነው አይደል? ስልክሽን ስትመለከሺ እርሱ የላከልሽን ቴክስት ብታይ ደስ ይልሻል። ይሄ ደግሞ በሂደት እየተደጋገመ ሲመጣ ሀቢት እየሆነ ይመጣል። ይሄ ሀቢት ምን እናደርገዋለን ማለት ነው እንወስደዋለን። ያን የለመድነውን ሀቢት አንድ ቀን እንኳ ቢዘለብ የምንናደድበት ሁኔታ ሊፈጠር ይችላል። ገብቷቸዋል አይደለ? ስለዚህ ትናንሽ የሆኑ ነገሮችን ማድረግን ያዘወትራል ማለት ነው። ምክንያቱም ይሄ ነጥብ ያሰጠዋላ በተቻለ መጠን አዳደርሽ መልዕክት እንዴት ዋልሽን፣ ደህና አደሪ የሚሉ ስልክ እንኳ ባይሆን ቴክስት ሜሴጆችን እንኳ ሲልክልሽ ለአንቺ ጥሩ ቫሊዩን እያሳየ ነው፣ ወይም ደግሞ ስለ አንቺ እያሰበ ነው የሚለውን ነገር ልብ እንድትይ ይገባል ማለት ነው። በዚህ ሰዓት አንቺ ብለሱ ያለሽ ቫሊዩ፣ እርሱም ለአንቺ ያለው ቫሊዩ ኮረሌት ይሆናል ማለት ነው። ስለዚህ በአጠቃላይ የሚወድሽ ወንድ አንቺን ያስደስትሻል ብሎ የሚያስባቸውን ነገሮች በሙሉ ለማድረግ ጥረትን ያደርጋል። እንደነዚህ አይነት ትናንሽ የሆኑ ሀሳቦች ደግሞ አንቺ ጋር ባሉ የሚያሰጠው ከሆነ በትኩረት ይከታተላቸዋል። እነዚህን ነገሮች በሂደት ያያቸዋል ማለት ነው። ምክንያቱም ብዙ ቀንቀኖችሽ በጣም የተለያዩ አይነት በስራ ተወጣጥረሽ ግግ ደክሞች በምትገናኙበት ሰዓት አመሻሽ ላይ በትንሹ ፊልም አብራችሁ እንድታዩ ሻይ ቡና አብራችሁ እንድትሉ ሊጋብዝ ይችላል ማለት ነው። ይሄ ምንድን ነው? አታችመንት፣ ከፍ ሊያደርገው ስለሚችል ነው። ይሄን የሚያደርገው ወንድ ደግሞ ምንድን ለአንቺ ቦታን እየሰጠ ወንድ ነው የሚሆነው። ወንዶች ጋር እንደሚሰራው ህግ ሁሉ ሴቶች ጋር የሚሰራ ህግ አለ። በተለይ አንድ የምንወደው ሰው እንዲያደርግልን ብለን የምንመኘው አይነት ስሜት አለ። እንግዲህ የሚወደሽ ወንድ ሌላኛው የሚያደርጋቸው ነገሮች፣ ያከብሻል። ለአንቺ ያለው ሪስፔክት ጥሩ ይሆናል ማለት ነው። ብዙ ጊዜ እዚህ ላይ አብዛኛው ሰው እንደ ቀላል ነገር የሚወስደው ነገር ነው። አለ አለ አክብሮትን ለሰው ባል መስጠትን ብቻ እንዲሁ ቀለል አድርገን የምናየው ነገር ነው። ነገር ግን ስፔሻል በሆነ መንገድ የሚያከብርሽ ከሆነ እያንዳንዱን ነገሮች እያወጣ ትኩረትን አድርጎ የሚከታተልሽ ወንድ ለአንቺ አክብሮት ይኖራል ማለት ነው። ገብቶሻል አይደለ? የሚያፈቅርሽ ወንድ ደግሞ ሌሎች ሰዎች እንደሚያከብሩሽ ብቻ አይደለም የሚያከብርሽ፣ ቫሊዩ አድ ያደርግበታል ማለት ነው። የአንቺን እምነት ሊሆን ይችላል፣ ሀሳቦችሽ ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል። ሁሉ ምን ያደርጋቸዋል? ሪስፔክት ያደርጋቸዋል። ይሄ ደግሞ ነጥብ ያሰጠዋል ማለት ነው ከአንቺ። ምክንያቱም እነዚህ አይነት ቦታ ለሚሰጡን ሰዎች የሆነ ስፍራ እንሰጣቸዋለን አይደለ? በተለይ ሴቶች ደግሞ የሚያከባቸውን ወንድ ትወዳለች። ኢቨን ወንዶች ጋርም የሚሰራ ህግ ስለሆነ ሪስፔክት የምታደርገውን ሴት በጣም ነው የምንወደውና ወንዶች ተመሳሳይ ደግሞ በእናንተም ሳይድ የሚሰራ ህግ ስለሆነ እዚህ ላይ እንግዲህ ሁሉ ጊዜ ሀሳቦች ይስማማሉ፣ አንቺም ከሱ ጋር እሱም ከአንቺ ጋር ሁሌ መስማማት አለ ብለን ላናስብ እንችላለን። ምክንያቱም አንዳንድ ጉድለቶች እኮ አይጠፉም አይደለም። የሀሳብ መጋጨት ራሱ ላይጠፋ ይችላል። በተለይ ደግሞ ከአንቺ ጋር ሁሉ ጊዜ ባይስማማም እንኳን ነገሮችን ከአንቺ አንጻር ሁሉ ማየቱን ይለምዳል ማለት ነው። አንቺ የምትመለከቺበትን አንግል ለማየት ይሞክራል። የአንቺን አመለካከት በተቻለው መጠን ሪስፔክት ማድረግን ይፈልጋል። ለዚያውም ደግሞ ጥረትን ያደርጋል። ይሄ ወንድ የሚያፈቅርሽ ወንድ ብቻ ከሆነ ነው እንጂ ከአንቺ ለሆ ጥቂት ጊዜ ከአንቺ ጋር ቆይቶ ለመሄድ የሚፈልግ ወንድ የሚያደርገው ነገር ስላልሆነ ነው። ይሄ ምን አለው? ኮንሲስተንስ ያለው ማለትም ቀጣይነት ያለው ነገር ነው። ምክንያቱም የሚቀጥል ነገር እኮ ያስታውቃል አይደል? አንዴ ወዲያው በጣም ሞቅ የሚል ነገር ብዙ ጊዜ ጥሩ አይደለም፣ አይደለ? ነገሮች በሂደት ሲሄዱ፣ እያደረ ሲመጣ ፍቅርም እኮ አለ አደለ? በአንድ ቀን አይደለም አደለን? የሚከብድብን በሂደት እየተዋወቀን ስንመጣ፣ እየተግባባን ስንመጣ፣ ሐሳባችንን እምነቶቻችንን፣ ለወደፊት ያሉ እቅዶቻችንን ሼር ስንደራረግ ነው አደለ? አንዷችን ለአንዳችን ያለን ስሜት ከፍ እያለ የሚመጣው ይሄ ደግሞ የኔቸር ጉዳይ ነው በተፈጥሮ የተሰጠን ነገር ስለሆነ በአንድ ቀን እኮ ፍቅር ያዘኝ የሚባለው ነገር ብዙም ቀጣይነት ያለው ነገር አይደለም። በእርግጥ አያጋጥምም ማለት አይደለም፣ ያጋጠማቸው ሰዎችም ስላሉ፣ ይሄ ሁልጊዜ የሚሰራ ህግም ስላልሆነ ስፔሻል ኬዝ ብለን ልንይዘው እንችላለን። ስለዚህ የሚያፈቅርሽ ወንድ ከአንቺ ሀሳብ እንኳን ባይስማማ የተቻለውን ያህል በአንቺ መነጽር ውስጥ ገብቶ ለማየት ጥረትን ያደርጋሉ። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ እውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች ብለን የምናስበው ከልቡ ያዳምጥሻል። ብዙ ጊዜ እንግዲህ ሴት እህቶቻችን የምትነግሩን ነገር ምንድን ነው? ወንዶች ጥሩ አድማጭ አይደሉም፣ ዝም ብሎ ነው የሚለፈልፉት የምትሉት ነገር አለ። በወንዶች ሳይድ የሚታይ ክፍተት ነው። ስለዚህ የሚወድሽ ወንድ፣ የሚያፈቅርሽ ወንድ ደግሞ ብዙ ጊዜ ትኩረት አድርጎ ሊያዳምጥሽ ጊዜን ይሰጥሻል። ምክንያቱም አንቺ የምታወሪያቸው ነገሮች ለወደፊት ሪስፔክት የምታደርጊው ስላሳለፍሻቸው ነገሮች ቀንሽ እንዴት እንደነበረ ወደፊት የለምታቅጃቸው እቅዶችን ለሱ ለማጋራት ስታስቢ፣ እሱ ግን የማይሰማሽ ከሆነ ግን ለእርሱ ያለሽ ስሜት እየቀነሰ ነው የሚመጣው። ከዛ ከዘለለስ የሚያደምጥሽ ከሆነ ስሜትሽን የሚረዳሽ ከሆነ ግን ለእርሱ ቫሊዩ አለሽ ማለት፣ የሆነ ጥሩ ቦታን ትሰጫዋለሽ። ለሁላችንም ለወንዶችም ለሴቶችም ደግሞ በተቻለን መጠን አዳማጭ ብንሆን በጣም እየተሻለ ነው። እንደዚህ ይባላል። የሆነ ግጥም አለ ለዚህ ብቻ የሚሻለው ነገር ብዙ ማድመጥ ነው ብዙ ከመናገር የሚባል ነገር አለ። ብዙ ስናደምጥ የዚያን ሰው ማንነት ሴንስ እያደረግን፣ ለኛ ያለው ነገር ቴክት እያደረግን እንመጣለን ማለት ነው። ዝም ብለን የምናውራው ከሆነ ወሪያችን ብቻ ነው አደለ፣ አየር ላይ የሚቀረው። ስለዚህ በተቻለን መጠን አዳማጭ መሆን አስፈላጊ ነው። የሚወድሽ የሚያፈቅርሽ ወንድ ደግሞ በትክክል ወይም በስነ ስርዓት ያዳምጥሻል። የአንቺን ሀሳብ ሼር ያደርጋል። ለወደፊት ያላችሁን እቅዶች ከአንቺ ጋር ይከፋፈላል ሀሳብም ይሰጥበታል አብዛኛው እንግዲህ አንድ ወንድ ልጅ የእውነት ካፈቀረች ብቻ የሚያደርጋቸው ነገሮች፣ አንቺ ለምትሰጪው አስተያየት ቫሊዩ ይሰጣል ወይም ደግሞ የምትሰጪውን አስተያየት ያከብረዋል ማለት ነው። በተለይ ወንዶች ብዙ ጊዜ እኛ ብቻ ካልመከረን፣ እኛ ብቻ ነን የምናውቀው የምንለው አባዜ አለበት። በእርግጥ መስተካከል ያለበት ምክንያቱም ማናችንም ሙሉ ስለ አይደለም። በተለይ ደግሞ የሚያፈቅርሽ ወንድ አንቺ የምትሰጪው ሀሳቦች በተግባር ላይ ለማዋል ጥረት ያደርጋል። በተለይ ሁልጊዜ አንቺ እንደዚህ አይነት መረጃ አለ ስትይ ኦኬ እንደዚህ አይነት ነገር አለ ብሎ የመቀበል፣ እንዲህ ብታደርግ ብለሽ ብታሳውቂ ደግሞ ያን ነገር ለማወቅ ጥረት ማድረግ። ለምንድን ነው እንደዚህ አይነት ስህተት የሰራው ብለሽ እንኳን ነው ስህተቱን ስትነቅፊው ከዛ ስህተት ለመታረም ጥረት የሚያደርግ ወንድ ከሆነ ለአንቺም ጥሩ ስሜትን እየፈጠረልሽ ይመጣል። አንቺ በምታስቢው እና በምትፈልጊው መንገድም ደግሞ ሼፕ እያደረግሽው ትመጫለሽ፣ ቅርጽ እያስያሽው ትመጫለሽ። የሚወድሽ ወንድ ስለሆነ ያልሻቸውን ነገሮች ሁሉ ይቀበልናል፣ በተግባር ላይ ለማዋል ይጥራል የምትሰጪውን ሀሳቦች፣ መልካም መልካም የሆኑ አስተሳሰቦች ወይም ደግሞ ሀሳቦችን ለተግባር ያውላቸዋል የሚያፈቅርሽ ወንድ። እንግዲህ ሌላው አንድ ወንድ ልጅ የእውነት ካፈቀረሽ ወይም ደግሞ ከወደደሽ ብቻ የሚያደርጋቸው ነገሮች አስታራቂ የሆኑ ሀሳቦችን ያቀርብልሻል። በነዚህ ሀሳቦችም ላይ ይስማማል ማለት ነው። አንድ ብዙ ልብ ልንል የሚገባ ነገር አለ። የፍቅር ግንኙነት የንግድ ልውውጥ አይደለም። ለምሳሌ እኔ ብቻ ልጠቀም፣ ሌላው ይጎዳ የሚል ወይም ደግሞ ለእኔ እኔ ብቻ ምንጠቀምበታለው የሚል አይነት ሁኔታ መሆንም የለበትም። ምክንያቱም ሌላ ዓላማ ያለውና የሆነ ነገር ለማግኘት ብቻ ግንኙነት ውስጥ የሚገባ ሰው ከማንም ጋር ለመቆየት ሲፈልግ የራሱን ጥቅም ብቻ አስጠብቆ ለመሄድ ይፈልጋል። የፍቅር ግንኙነት እውነተኛ የፍቅር ግንኙነት የምንለው ዘለቄታዊነት ይኖረዋል ብለን የምናስበው የፍቅር ግንኙነት ግን እርስ በርስ የሀሳቦችን መስማማት የሚደገፍ ይሆናል ማለት ነው። በተለይ የወደደሽ ወንድ የሚያፈቅርሽ ወንድ ሀሳቦቻችሁ የተለያዩ ሀሳቦች እንኳን ቢሆኑ በተቻለ መጠን እነዚያን ሀሳቦች ለማስታረቅ ጥረትን ያደርጋል። ምክንያቱም ለግንኙነታችሁ ማማር ለግንኙነታችሁ መዋብ ደግሞ መጠንቀር ጥረት የራሱን ጥረት ያደርገዋል ማለት ነው። ስለዚህ የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። ልብ በይ። ይህን ስንል ታዲያ በወሬ ብቻ የሚደገፍ ከሆነም ጥሩ አይደለም። ስለዚህ አንድ ወንድ ልጅ የእውነት ካፈቀረሽ ደስተኛ ስትሆኝ ማየትን ሁልጊዜ ይፈልጋል። ምንም እንኳን ደስተኛ መሆን ባይፈልግ እንኳን ለአንቺ ስል የራሱን ፍላጎቶች ወደ ጎን በመተው ከአንቺ ጋራ ደስተኛ ለመሆን ጥረት ያደርጋል። ምክንያቱም አስታራቂ የሆኑ ሀሳቦች ላይ ስለሚስማማ ካልሆነስ ያላችሁን ሪሌሽን ዲስተርብ ሊያደርገው ስለሚችል የራሱን ነገር ወደዛ ይተዋል ማለት ነው። የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። በፍቅር ግንኙነት ባንስማማም ባለመስማማት እንስማማ የሚባል ነገር ብዙ ጊዜ የሚሰራ አይደለም። ምክንያቱም ለአንቺ ጥሩ አስተሳሰቦችን የሚያንጸባርቅ ወንድ ሪስፔክት የሚያደርግሽ ወይም ደግሞ የሚያፈቅርሽ ወንድ ነው ካልን አንቺ እንደፈለግሺው በዛ ውጣ በዛ ግባ ስላልሺው በዛ ይወጣል ይገባል ማለትም አይደለም። ምክንያቱም ያለመግባባቶች ሊፈጠሩ ስለሚ ግን አብዛኛውን ጊዜ በአንቺ ሀሳቦች ይስማማሉ ወይም ደግሞ በአንቺ ሀሳብ ይስማማል ማለታችን ነው እንጂ የሚያፈቅርሽ ወንድ ልጅ እነዚህ ነገሮች ብቻ አይደለም የሚያደርጋቸው። ሀሳቤን እንዳላስረዝምባችሁ ስል በዛሬውን ቪዲዮ እዚህ ላይ ያበቃለሁ። አንድ ነገር ግን ልብ እንድትሉ እፈልጋለሁ። በተቻላችሁ መጠን ወንድ ልጅ የሚናገረውን ብቻ ሳይሆን ተግባሩን መመልከት አለብሽ። የሚወድሽ ወንድ ተግባር ላይ በጣም አክቲቭ መሆን አለበት። ይህን ስልሽ ግን ከወሬ ያለፈ ንግግሮችን በአካል ወይም ደግሞ በተጨባጭ በሆኑ ነገሮችን ሊያሳይሽ ይገባል። ምክንያቱም ተግባር ከንግግር እጅግ በጣም የሚሻል ነገር ስለሆነ የሚወድሽ ወንድ ልጅ ደግሞ ነገሮችን የሚናገራቸውን ነገሮች ሁሉ በተግባር ማሳየትን ስለሚፈልግ ነው። እስካሁን ከኛ ጋር ስለነበራችሁ አመሰግንኩ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር በእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆኑላችሁ።